ዛሬ በቡራ ስራ ሀይሚ ብቻ ሳትሆን እኔ ራሱ እያወቅኩትኝ ደንግጬ ፈዝጄ ነው የቀረውትኝ። ቤተሰቦች፣ ጨረቃዎቹ ቀሩ መጧል መጡ እያለን ስንጠባበቅ በስተ መጨረሻ መጥተዋል። ነገር ግን ሀይሚዬ በጣም ነው ያሳዘነችኝ። እሷ ብቻ ሳትሆን እኔ ራሱ መጀመሪያ ላይ ተናግሮ እያወቅኩትኝ እንዴት እንደደነገጥኩኝ ፈዝጄ ሁላ ነው የቀረውት። ያው ለሴቶች ከባድና ፈተና ይሄ ስለሆነ ነው። ቤተሰቦች ዛሬ እንግዲ ቡራ ከባድ ፕራንክ ከዚህ በፊት ካደረጋቸው ፕራንኮች እኔ ለእኔ ብላችሁ ብጠይቁኝ የዛሬው ለእኔ በጣም ከብዶኛል። የምሬ ነው የምላችሁ። ሀይምዬን ሳያትኝ እምባ ተናነቃት፣ የምታደርገው ነገር ጠፋት። የምር እና እኔ ራሱ ደንግጬ ቪዲዮውን ጀምሬ እስከ መጨረሻ ፈዝዤ ሁላን የቀረውት። መጀመሪያ ላይ ፕራንክ እያደረገ እንደሆነ ተናግሯል። ግን ለሴት በጣም ከባድ ፈታኝ ነው ብዬ የማስበው ይሄ ነው። ቤተሰብ እንግዲህ ቡራም ደግሞ በጣም ዙሩን አከረረው። የምሬን ነው የምላችሁ። ከዚህ በፊት ፕራንክ ያደርጋል፣ ግን የዛሬው በጣም የከረረ ነበር ሲመስለኝ፣ እሱም እየተጨነቀ እንዴት እሷ ማናደድ አለብኝ የሚለውን ነገር እየገፋፋው ይመስለኛል። እንግዲህ ሀይሚዬን ዛሬ አብረሽ ማደር አለብሽ ነው ያላትኝ። አይገባሽም እንዴ? ፋራ ነሽ እንዴ? የምነግርሽን ነገር ተረጅኝ ደግሞ ይሄ እኮ ኖርማል ነው እያለ ጭራሽ እያጣጣለ ነበር። ከሙሽ የሸበላ ልጅ የማይጠበቅ ቃላት ስሰሙ፣ ከዛም በላይ ደግሞ እየገፈታተራት፣ እጇንም እያዛት፣ እያመነጫጨቃትም እንደ ኖርማል ነገርም አድርጎ እየነገራትኝ አስባችሁታል ሀይሚዬ፣ እንደዚሁም ቀጫጫናት፣ እንደዚሁም ድንግጥ ለምትለው ቶሎ ትደነግጣለች። ዛሬ ግን በቃ የለችም ቦራ። በነገራችን ላይ ላስናናሽ ብለው ወስደ በዚሳ ፕራንክ ባታረጋ ደስ ይለኝ ነበረ። ምክንያቱም እስካሁን የተዝናናችሁ ብቻ ሳይሆን ኢትዮጵያ ራሱ አብራህ ያሳለፈችሁ ሙሉ ነገሮች ጠፍተዋል ብዬ ነው ማስበውኝ። በጣም ነው የደነገጠችሁ ከምታስቡት በላይ። ፕራንኩ ደግሞ ቀላል አይደለም። የምሬድ ነው ምላችሁኝ እና መጀመሪያ ላይ መግቢያ ላይ ቡራ ተናግሯል። ፕራንክ አደርጋታለሁ እናንተ ደግሞ አስታራቂዎች ናችሁ ብሎ ተናግሯል። ሰምቻለሁ። ፕራንክ እንደሆነ ግን እሪል ልክ ሀይሚ ስትመጣ አጀማመሩ የቡራ አጀማመር በቃ ከኔ ጋር ነው የምታድሩ። ልክ ሀይምዬ መኝታ ክፍል ያዝኩት፣ ለምንድን ነው ስትል፣ ኖርማል ነው ብር ነው ከፈለግሽ ይሰጥሻሉ ሲል ይሄ በጣም ክብርን የሚነካ እንዲያውም፣ ሀይምዬ ታጋሽ ናት። በመጀመሪያ ግን ቡራን የማመሰግነው ነገር ሀይሚ በሀይሚ ስለሚተማመንባት ነው ይሄን ፕራንክ ያደረገው። ሀይሚም ደግሞ በሴትነቷ ስለማትደራደር ስለሚያቅ ነው ይሄን ፕራንክ ያደረገው። በሀይሚ ይህን ያህል ኮንፊደንስ መተማመን ስላለ በደስ ብሎኛል። ግን ደግሞ በዚህ ሰዓት ይሄ ፕራንክ ባትደረግ በጣም ነበረ ደስ የሚለኝ፣ ምክንያቱም ልትዝናና አሪፍ ጊዜ ልታሳልፍ ሄዳ እንደዚህ አይነት ቃላቶች ይከብዳሉ። በተለይ በእንደዚህ ሁኔታ ፕራንክ ባት ትደራረጉ። ታውቃላችሁ፣ ከዚህ በፊት ደብረዘይት ላይ ተደርጋ ነበረ ግን በስሱ ነው ፍጤ ራሱ ፍርሃት ፍርሃት እያለው በስሱ ነው ያደረጋትኝ። ቡራም ደግሞ ፈራለሁ እኛ ፍራለሁ እንደዚ አይነት ቃላቶችን ለማውጣት ግን ሀይሚን ዛሬ ማየት አለብኝ። ሴቶች በክብራችሁ እንዳትደራደሩ፣ ክብራችሁን አሳልፋችሁ እንዳትሰጡ እናንተ ትጎዳላችሁ ብሎ መጀመሪያ ለሴቶች ምክር ሰጥቶ ነው ይሄን ነገር ያደረገው። በዚህ ነገር ላይ ግን አያይዤ ወደ ሀይሚ ቡራ ጋር በደንብ ከመግባቴ በፊት የቡራ አድናቂ የሀይሚ አድናቂ ወዳጆች የሆናችሁ የጨረቃ ፋሚሊ በቡራ ማለት ነው። ማለት ቡራ ብዙ ጊዜ የሚያስተላልፈው መልእክት ነው ሴቶች ራሳችሁን ጠብቁ፣ ክብራችሁን ጠብቁ እያለ ከቡራ ጋር ፎቶ ተነስቶ የለቀቀው ልጅ ሁላችሁም የኔ ነው የኔ ነው የእኔ ሸበላ የኔ ምንድን ነው ያዝልህ ፍቅሬን ተረዳኝ ብላችሁ በጣም እኔ በጣም ስስቅ ነበረ ቲክቶክ ላይ። በነገራችን ላይ ማለት በተለይ አንደኛዋ ልጅ ምንድን ነበር ያለችው? እንደውም እረሳሁት፣ እንጂ ያዘልኝ ያዘኝ ነው ያዘኝ ነው እንጂ ያዘኝ የሚል ነገር አቀናብራ፣ እንደገና ደግሞ ሙስሊሞች እራሱ እያቀናበራችሁ ፖስት ስታረጉ ያሳፍራል። የቡራ አድራቂ ሆናችሁ በጣም ብዙ ጊዜ ሴቶች ግብራችሁን ጠብቁ፣ ማንነታችሁን አሳልፏችሁ እንዳሰጡ እያላችሁ እናንተ ደግሞ እንደዚህ ማድረጋችሁ ትንሽ ቢያሳዝነኝም ልጁ ግን ቤተሰቦች የራሱ ህይወት እንዳለው ነው የሰማሁትኝ። ሚስትም ልጅም አለው የሚል ኢንፎርሜሽን ወጥቷል። ከአንድ ሴት ጋር ፎቶ የተነሳውንም ሼር አድርገውልኝ አይቼዋለሁ ማለት ነው። ራሳችሁን ጠብቁ። እንደ የቡራ ወዳጅ ሆናችሁማ እንደዚህ በቀላሉ ለወንድ እጃችሁን መስጠት የለባችሁ። ወደ ዋንኛው ቁም ነገር ስንመጣ የዛሬ የቡራ ስራ በጣም ፈታኝና ከባድ ነው። በተለይ ደግሞ ለሀይሚ እየተናገረች ነበር። እሷ ራሱ እዚህ ማንም የላትም ብለነ ወይ እንደዚህ ለማድረግ እየሞከርክ ያለው እያለችው ነበረና ቡራም ደግሞ ከኔ ጋር ማደሩን አግኝተሽ ነው ወይ እያላት ነበር። ኦፍ ኮርስ አንዳንድ ሴቶች ማለት እንኳን አይደለም ወንድ ጠይቋቸው ቀርቶ ሀይሚዬ በክብሯ ስለማትደራደር፣ ማንነቷን ሴትነቷን ስለምትጠብቅ ነው እንጂ ራሳቸው ሴቶቹ ተገፋፍተው ሄደው ወንዶችን የሚያሳስቱ ሴቶች አሉ፣ እናቃለን። እነዚህ ደግሞ ክብራቸውን የማይፈልጉ ወይንም ደግሞ ለራሳቸው ክብር የሌላቸው ሴቶች ናቸውና ሀይሚ ግን በጣም አሳዘነች። እምባ ተናነቃት። ምን ማድረግ እንዳለባት ራሱ ግራ ገባት። በጣም ነው የደነገጠችው። አይታ የማታቀው ነገር ነው ከብሩኬ ያየችው። ሲቀጥል ደግሞ ብሩኬ ራሱ ፕራንክ አደራረጉ ከሌሎቹ ቀናቶች ለየት ይል ነበረ። ይህ ሀሳብ ደግሞ የመጣለት ትናንትና የታችሁ ከሆነ እያለ ነበር። ሀይምዬ ነጭ ወንድ ላይ አፍጠሻል፣ እያየሹ ነበረ፣ ምንድነው ነገሩ እያለት ነበር። እስቲል አሚሮ ላይ እስካሁን አለ። ያንን ነገር ተጠቅሞ ነው ይሄ የብራንክ ሀሳብ የመጣለት። ግን ብራንኩ ለሴት ልጅ ቀላል አደለም እኔ ቡራ መጀመሪያ ላይ ሲገባ ተናግሯል። ፕራንክ ላረጋት ነው ብሎ ተናግሯል። ያን ነገር እንኳን ሰምቼ ሀይሚ የምታሳየው ፊሊንግ ብሩኬ የሚናገራቸውን ቀላቶች ምናምን ሳይ በቃ ፈዝዤ ደንግጬ ነበር። ሳይሁላ የነበረው የሴት ዋናና ና ደካማ ጎኗ ይህ ስለሆነ ማለት አንድ ወንድ አምናው ተከተላ እሱን ለመዝናናት እዛ ድረስ ሄዳ በመሀል ግን መጥቶ አብረን እንደር አይታችኋል። በነገራችን ላይ ትልቅ ትምህርት እንዳለው ሴቶች መማር አለባችሁና አንዳንድ ወንዶች ብዙ ነገር ለእናንተ ያደረጉላችሁና ከዛ ማንነታችሁን ክብራችሁን በቁስ በብር ሊቀይሩት የሚሞክሩ ወንዶች አሉ። ቡራም ደግሞ የተናገራቸው ቃላቶች እንደዛ ነበረ። እኔ ያንን ሁሉ ወጪ አውጥቼልሽ እዚህ ድረስ አምጥቼሽ፣ እኔ ካወጣሁት ወጪ አይበልጥም ያንቺ ክብር እያላት ነበር። ሀይሚዬም እንዴት በብር ትቀይረኛለህ? በጣም ተበዛይታለች። በጣም ደንግጣለች። ያላወቁት ሰው ሆነ ህብኛል እየፈራ ሆነ ሁላ እያለች ነበረ። ሀይሚ ብቻ ሳይሆን እኔ ራሱ ፈርቻለሁ። የዛሬው ፕራንክ የቡራ በጣም ከባድ ነው ቤተሰቦች ከምታስቡት ያሉት በላይ ማለት ነው። እኛና ራቤ ብላ ነበር የሄደችው። ያው ክፍላቸው ለየብቻ ነው ታቃላችሁ፣ ሩማቸው ለየብቻ ነው። ግን ያው ቴካዊ አድርገናል፣ ምግብ ይዘመተናል። ግን ድንገት ራበኝ ብላለችና ና ሀይሚዬ፣ ይሄንን ደግሞ እኔ መጠቀም አለብኝ ብሎ ከሌሊቱ አራት ሰዓት ኦር ደግሞ አምስት ሰዓት አካባቢ ያስባችሁታል። በደረቀ ለሊት ሀይሚዬን ድርቅ ና ያደረጋት፣ እሷ ብቻ ሳይሆን እኔ በምሽቱ ራሱ ፈዝዤ ነው የቀረሁት። ፕራንኳሪፍ ሆኖ ሳለ ግን በዚህ ሰዓት እንደዚህ አይነት ፕራንክ ባታረጋት ብትዝናኑ። አሁን ሀይሚዬ የተዝናናችሁንም የመጣችበትንም ሙሉ ለሙሉ እርግጠኛ ነኝ ደርስቷለች። በጣም ተናዳለች፣ በጣም ደንግጣለች ከሚባለው በላይና እንደዚህ አይነት ፕራንኮች በነገራችሁ ላይ በመካከላችሁ እንትን የሆነ የሚሸረሸር ነገር ስላለ ቀጣይ ላይ አብረን እንደር አብረን እንደዚህ እናርግ የሚባሉ ነገሮችን ፕራንኮች ባትደራረጉ፣ የሆነ ፈን ያለ የሆነ ነገር ራሱ እናንተ ብትለቁ እኛ እንመለከታለን በስስት በናፍቆት ነው የምንወዳችሁና ሀይምዬ ደግሞ በቅጣቷ ላይ እንደዚህ አይነት ድንጋጤ ሲገባበት አስበታል። በጣም ከባድ ነው። ቡራም ደግሞ አንድ መልእክት አስተላልፏል። አድናቂዎች ወዳጆች፣ እኔ ስታገኙ እኔና ሀይሚን ስታገኙ፣ ሀይሚን እቅፍ ነው የምታደርጓት፣ እኔ ግን ትፈሩኛላችሁ። ለምንድን ነው እና ኖርማል ሊሆናችሁ አውሩኝ እያለ ነበር። በነገራችን ላይ መፍራት ሳይሆን እንዴ ነው አንድ ሰው ታከብሩትና በጣም ታከብሩትና ከማክበራችሁ የተነሳ ያን ሰው ትፈሩታላችሁ። ገባችሁ? ለዛ ሰው ከሰጣችሁት ክብር የተነሳ የምትፈሩት ሰዋል ግን ያ ሰው ፍራቻ ወይም ፈርታችሁ ሳይሆን ስለምታከብሩት ነው። ስለሚያከብሩህ ስለሚወዱህ ነው እንጂ ፈርተውህ አይደለም። ቡራ የእኛ ጣም በለል ወንድም የሀይምዬ ንጉስ ማለት ነው፣ ቤተሰቦቼ ሀይምዬ እንግዲህ እንዴትም ብለህ አባብለህ ነገ የሚገርም የሚገርም መዝናኛ ቦታ ወስደ ይቅርታ ታረግልሃለች ማለት ስራ። እኔ አስደንግጦኛል፣ ብራንኩ አስደንግጦኛል። ቤተሰቦች የምር ማለት ነው የምር። እኔ ፈዝዤ ነበር ሁላ ቪዲዮ ማለት ሲናገር ራሱ ግማሽ ግማሹ ነገር ነው እየተሰማኝ የነበረው ሁላ ፈዝዤ ነበር ሳያቸው የነበረውና፣ ለሴት ልጅ በጣም ከባድ ነው ከምታስቡት።